ሰላም ነው አላችሁ? ከሰዓቱ የቢዝነስ ዘገባ ጋር በቀላል መነነኝ አብራችሁን ቆዩ። የከብቶቻቸውን ዝርያ በማሻሻል ከወተትና የወተት ተዋጽኦ ሽያጭ በሚያገኙ ገቢ ኑሯቸውን ለውጥ ማምጣታቸውን በሐዋሳ ከተማ በወተት ላም እርባታ ስራ የተሰማሩ ማህበር አገለጹ። የእንሰሳት ዝርያን በማሻሻል በከተማዋ ያለውን የወተት ፍላጎት ለማሟላት እየሰራ መሆኑን የከተማዋ የእንሰሳትና ሀሳብት ልማት መምሪያ አስታውቋል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው እንደሚከተለው ተዘጋጅቷል። በአነስተኛና ጥቃቅም ማህበር ተደራጅተው ወደ ስራ ከገቡ ማህበራት መካከል የሙሉና ቤተሰቦቿ ማህበር ኃላፊ ወይዘሮ ሙሉ ገሽሜ በሰጡት አስተያየት በግል መኖሪያ ቤታቸው የጀመሩት የከብት እርባታ ስራ በሂደት ወደ ማህበር ማሳደጋቸውን ገልጸው በ60 ሺህ ብር ካፒታል በአንድ ላም የተጀመረው የእርባታ ስራቸው በአሁኑ ወቅት በ24 ላሞች መቀጠሉንና የካፒታል መጠኑም ከ300 ሺ ብር በላይ መድረሱን ተናግረዋል። ተጀምር እኔ ቤቴን በአቢሲኒያ ባንክ ተበድሬ በ60 ሺህ ብር ነው የጀመርኩት። ስለዚህ እቺ ደግሞ የመጀመሪያ ላሚ ናት። ድማሬ ነው ስሟ። አሁን ወደ 24 ምናምን አካባቢ ናቸው። ስራ ለራሴ መፍጠሬ አንደኛ ደግሞ ከበሬ ስር ያሉ ሁለት ልጆች ያሉ ሰራተኞች የሴሪዮን የወተት ላም እርባታ ማህበር አባል አቶ ታምራት ወርቁ በበኩላቸው ማህበሩ የእርባታ ስራውን በአራት ሺ ብር ካፒታል ና በአንድ ላም መጀመሩን በአሁኑ ወቅትም ከ35 በላይ ላሞችና ጊደሮች እንዳሉት ተናግረው የካፒታል አቅሙም ከ1 ነጥብ 4 ሚሊዮን ብር በላይ መድረሱን በቀን ከ180 ሊትር በላይ ወተት እያመረተ መሆኑንም አስረድተዋል ስንነሳ ያው እጃችን ላይ የነበረው ከአራት እስከ 5 ሺ ብር የሚደርስ ነው አሁን ካፒታላችን አድጓል ከነዚህ ባሻገር ሌላ ደግሞ በተጨማሪ ካፌ የሆቴል ስራዎችንም በተጓዳኝ እየሰራን ያለ ያለን በሐዋሳ ከተማ አስተዳደር የእንስሳትና አሳብት ልማት መምሪያ ምክትል ኃላፊ አቶ ድረጀ ደሳለኝ የእንስሳትን ዝርያ በማሻሻል በከተማ አስተዳደሩ በከብት እርባታ የሚተዳደሩ የህብረተሰብ ክፍልን ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል። ዛሬ በሁሉም የንግድ ባንኮች አንዱ የአሜሪካ ዶላር በ22 ብር ከ26 ሳንቲም እየተገዛ በ22 ብር ከ71 ሳንቲም እየተሸጠ ይገኛል። እንዲሁም ብሔራዊ ባንክ አንዱን ግራም ባለ24 ካራት ወርቅ በ895 ብር ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተጨማሪውን አብረን እንከታተል። ከቢዝነስ ዘገባው ጋር በቀላመነ፣ መልካም ቀን።